ትላንትና ኮኒ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ትዳራቸው ውስጥ ይግቡ ይመለሱ እያልኩ ስንት ተናግሬ ያለሁ፣ ብዙ ጊዜ ተናግሬ ያለው እኳ። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንተ፣ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋ ያለህ ነገር ልክ አይደለም፣ በቃ አቁም ያለው አንድ ሰው የለ። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሏት። በቃ አቡሻ አሁን አንተ ትዳሩ መፈታቱ ልክ ነው እያልክ ነው? ይኸውልህ ለነገሮች ገደብ አላቸው፣ ብሩኬ በጣም ብዙ ገደብ አላቸው። እናንተም እንደዚህ ዓይነት ነገር ሲያደርግ በርታ ከማለት ውጭ አንድም ልታስቆማችሁት የሞከራችሁት ነገር የለም። ትላንትና ደግሞ እንደ ይኸውልህ፣ ተወው፣ እሱን ተወው። ትላንትና ደግሞ ብዙ ነገር ልታውሩ ሞክራችኋል። እኔ ብዙ ወንድሜ ለመውቀስም ሞክራችኋል፣ ገባ። እናንተ ነገሮችን በቃ በብዙ መንገድ ሞክራችሁ አልተሳካላችሁም፣ አይኖ ነገር ግን እሱ መቶ ሊሳካለት ሲል ወደ ውጭ ሀገር ይዛችሁ ትሄዳችኋል። ስለዚህ ሜቢ እናንተ ስላልተሳካላችሁ በንዴትም እሱ ልትናገሩት አይገባም። በቃ አልቻላችሁም አልቻላችሁም ነው፣ ካልቻላችሁ ካልሆነ አልሆነም ነው እንዴ። ለምንድ እናንተ ያጠፋችሁትን ጥፋት ሰው ላይ ለመቀሰር ትሞክራላችሁ? ይሄ ትክክል ነገር አይደለም። ስለዚህ እኔ አሁን የመጣሁት እኔ አንድ ሁለት ለመባባት ለክርክር አይደለም። እኔ በቃ ፈርሙልኝ፣ በሰላም ህይወቴን እንድቀጥልና እሱም የፈለገው ነገር እንዲያደርግ ነው። ቤተሰቦችሽ ጋር ይሄ ሄድማ ሄዳለው እኮ ነገር ግን ፈርሞ ብሄድ ነው ለእኔ ጥሩ የሚሆነው። ገባ እንደዚህ አይነት ትዳር ሲጀመር በጣም ተረጋግቼ አሁን ወሰን ነው እንጂ እኛ ቀጥሎም ቀጥሎም የሆነ ሰዓት ላይ ማብቃቱ አይቀርም። ምክንያቱም እሱ ፈጣሪ ነው የሚያውቀው። ትክክል ምን አለ መሰለ ምን አለ መሰለ ኬፋ ዛሬ ላይ አሁን ኦኬ እሺ ብዬ ነገሮችን አልፈርም ማለኝ አይደል? ሄድኩኝ የሆነ ታይም ሰላም ተፈጠረ፣ ከዛ ደግሞ ድጋሚ ሌላ ነገር እንደማይፈጠር በምን እርግጠኛ? ይሄ ነገር እየተደጋገመ ያለ ነገር ነው። አንተ ስለአወራው አይደለም በጣም ትልልቅ ሰዎች መካከል ቁጭ ብለን ያወራን ሰዎች ነን እኛ ገባ? ይፋ ስለዚህ ነገ ድጋሚ ይሄንን ነገር እንደማይፈጥ፣ ከኔ ጋር በጣላ ቁጥር እኮ ሮጦ ሄደው ሌላ ሰው ጋር ነው ሌላ ሴት ነው ይዞ ጎትቶ ሊመጣው። ስለዚህ ለምንድን ነው እኔ እንደዚህ መሆነው? እኔ ክብር የለኝም እንዴ እንዴ? እኔ ለትዳኔ ትዳሬን ስላከበርኩኝ እኔ ቤት ቤት ስላልኩኝ ነው አይደለም። ስለዚህ እኔ እንደዚህ አይነት ነገር ስላደረግኩኝ እኔ የሚገባኝ ከሆነ እሱ እንደፈለገ እንዲሆን፣ እኔም የራሴን ሕይወት እንድኖር ይፈርምልኝ። አለገ ግን እንዳሳለፍን አደለም ጓደኞቹ እሱ እሱም የሚያስበው እንደዛ አይደለም የሚያስበው ይፋ። በጣም ይቅርታ እየተሟገጥኩ ስላለሁኝ በጣም ይቅርታ። ምክንያቱም እኔ ከልቤ ስለወሰንኩበት ነው፣ ይሄንን ውሳኔ እንደዚህ ሽንጤን ግትሬ ለመከራከር እንትን ያልኩትኝ እና እችን ነገር ላይ ብቻ ፈሽልኝ፣ ወደ ብያለን ከቤተሰብ ከእግዚአብሔር በታች። ልንገርህ አንድ ነገር አለ፣ ከእግዚአብሔር በታች እዚች ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን፣ አለቀ። ለዛ ነው መጥሪያውን ያመጣውልኝ እኮ ነገር እኮ ምንም አልተፈጠረም እኮ በቃ እንትኑ አንብቦ ተረድቶት ይፈርም። ዛሬ ላይ ምንም የለፋበት ነገር ታከብረዋለህ እንጂ አታቀለውም። ታከብረዋለህ እንጂ አታቀለውም። ነገር ግን ይሄ ብዙ ነገር ያያችሁበት ፍቅራችሁ ነው። በአደባባይ እንዲህ ዝም ብላችሁ ከንቶ አታደርጉት። እንደ ሰው እራሱ ምን ይላቸዋል እናንተ? ብዙ ሰው እየተለወጠ ነው፣ ብዙ ሰው ፍቅረኛ በእናንተ ምክንያት ብዙ ሰው ፍቅረኛ እያያዘ ነው። እና ለትውልድ መሳሪያ እየሆናችሁ እናንተ በዚህ ልክ ደግሞ ስትወርዱ ደስ አይልም ለሚያያችሁ ሰው እራሱ። ስለዚህ እኔ እየተጎዳሁ መቀጠል በድብብቆች ነው፣ በድብብቆች ነገሮችን እንድንቀጥል መፈልግ ማለት ነው እኔ እኔ ብቻ ምን ጉዳይ አድርገሽ ነው እያወራሽ ያለሽ? እግዚአብሔር አለ። እኔ እና የምንጎዳው እንጂ እኔ ብቻ አይደለም የምንጎዳው። በእንደዚህ አይነት ሁኔታ ውስጥ ነው ያልተጎዳው እኔ መቼም ልጎዳ አልችልም፣ ፈጣሪ ስላለን። እንዴት ነው የማትጎዳው? ሰው ነሽ አይደለ? እኔ እግዚአብሔርን የያዘ ሰው ሲጎዳ እኔ እና እኛ ሴጣንን ያዝ ነው አላልኩም እንደፈለግ ክተርጉማ እሱ እንደተመቸግ መተርጎም ትችላለን። ነገር ግን እኔ በእንደዚህ አይነት ሁኔታ ውስጥ ሆ ምን አይነት ስሜት ረበስማ መቼም አልጎዳም። ነገ ምናም ትጎጃለሽ እና አትፈርሚም። ልጎዳ ብጎዳ ይሻለኛል። እኔ ሪስኩን ወስጄ ብጎዳ ይሻለኛል። በእንደዚህ አይነት ሁኔታ ውስጥ እንደዚህ እየሆንኩኝ ከምቀጥል ልጎዳ። አንተ እግዚአብሔርን የሚያስቅ ሴጣንን የሚያስቅ ይቅርታ አድርጉልኝ፣ ግን በቃ ብጎዳ ይሻለኛል። እኔ ራሴ ሄድስኮነ ስጄ ልጎዳ ልጎዳእኛም ከጎናባሻ ይህ ነው ውሳኔ አይደለም ትልቅ በደንብ አስባበታለች እኮ እንደ ሴት በጣም ጠንካራ ሴት ናት። ባይዘው ሩታ እንደ ሌሎች ሴቶች ብትሆን ኖሮ በፊት ነበር ጥላው የምትመጣው ኖሮ ግን እሷ ጠንካራ ስለሆነች እና ብስል ስለሆነች ነው እስከ ዛሬ ድረስ ቁጭ በላይ አስባበት። እንዲ አንተ ረቶ ብቻ ብዙ ነገር እኮ ነው የሞከረችው። እኛ ራሱ እየገፋፋ ናት ሂጂ። ዛሬም ነገም ባለፈው ራሱ ስንት ነገር ሞከር ልናስታርቃቸው። ኢቨን እሱ ባጠፋው ጥፋት እሷ ይቅርታ እየጠየቀች ነው።

አደለም፣ ነገሽን ምንም አያካፍልሽም፣ ምንም አያስጨንቀሽም። እንግዲህ እኔ ስለ ነገ እግዚአብሔር ይጨነቅበት። ዛሬ ያላስተካከልሽ ነገሽን እኮ መቼ የምታስተካክዮችም?

ይህ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም። እኛ እኮ ህዝብ ራሱ መጀመሪያ የነገ ለአንተ የሚያይ ሰው ራሱ አደለም። እኛ እዚህ ውስጥ ላይ ያለ ነው አይደለንም። የሚያይ ሰው ራሱ መፍረድ ይችላል። ይህን እንዴት ነው? ትዳር ውስጥ ያለ ሰው ሌላ ሴት ይዞ እየመጣ ይንዘላዘል? የትኛው ትዳር ላይ ነው እንደዚህ ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው? አንድ ሁለት ብለህ እራሱ ሊያስቆጠሩ ይችላለሁ እኮ። ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል። ከነገ ወዲያ ወዲያ ነገስ እንደማይደገም በምን ያሳለፍናቸው መልካምና ጊዜያቶች እንኳን አይዙሽ እንዴታ። በዚህ ልክ እንዴት ጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትን ልል እችላለሁ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ አንድም ቀን ማለት ነው መቼም ቢሆን እንለያያለን ወይም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። አሁን ነው ይህንን ነገር እንዳስብ አንተ ያደረግከኝ። ምክንያቱም ያለሁበትን ሁኔታ እያየህ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳ እንችላለን? ገባ አደለ የመጨረሻ መፍትሄ የሚሆነው ይሄ ነገር ብቻ ነው። እኔ እናንተ መካከል በጣም ይሄ ነገር መፍትሄ ሆነ። አንደኛው የአንቺ ያለሽበት ሁኔታ አለ፣ ጭራሽ ደግሞ ከሱ ጋር ተለያይተሽ ተፈራርበሽ ማይሆን ነገር ሌላ ነገር ችግር ውስጥ ሌላ ጉዳት ውስጥ ነው የምትገቢው። እንደዚህ አይነት ሁኔታ ውስጥም ሆኜ እኮ እሺ፣ ኮ አልገባኝም በእንደዚህ አይነት ሁኔታ ውስጥ ሆኜ እኮ ብንሰጣት ኖሮ በፊት እንሰጣት ነበር። ያሰብኩትን ነገር ነው ማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፍ ያልመጣም ነበረ። በቃ ምክንያቱም ፍላጎቱ የእኔ ስለሆነ ነው። ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም። ስለዚህ አንተ አይውል መልካም መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል፣ ዛሬ መጉዳት አልፈልግም። መልካሙን ነገር አስቤ በጥሩ መንገድ ብንቀጥል ጥሩ ነበረ ግን እኔ አንተ እንደዚህ ሁኔታ ውስጥ ሆኜ ያላሰብክልኝ ነገ ታስብልኛለህ ብዬ ራሴ ማታለል አልፈልግም። ዛሬ አልተስተካከለ ነገር ደሞናገ ባሰ። ስለዚህ አሁን እኔ ክርክሩን ለምን እናበዘዋለን? ጭቅጭቁ ለምን እናበዛዋለን? መረጋጋት ትፈልጊያለሽ፣ ብዙ ነገር ትፈልጊያለሽ፣ ፋሚሊ ለመሄድ ትፈልጊያለሽ፣ በማንኛውም ነገር እኛ ከጎንሽ ነው። ግን ፍቺ የሚባለው ነገር ደግሞ አያስፈልግም። እኔ ፋሚሊም ጋር ሄድኩኝም አልሄድኩኝም፣ እኔ ከመረጋጋት ወደኋላ አላውቅም። በጣም ተረጋግቼ እንደዚህ አይነት ሰው ውስጥ የገባች በጣም ተረጋግቼ በነገር ላይ ሰው አያስፈልግም አንተ ለራስ ለማሰብ